ኢማም መምታት እንደሚቻል ታውቃለህ? እኔም እንዳንተ ነው የገረመኝ። በሙተወኪል ጊዜ ነው ሙተወኪል በሰዓቱ ንጉስ ነበር እና በሱ ጊዜ ዑባዳ የሚባል አንድ ግለሰብ መንገድ ላይ እየሄደ አንድ ኢማምን መቶታል እና ይህንን ወሬ ደግሞ ወደ ሙተወኪል ይደርሳል ሙተወኪል ይህን ወሬ ሲሰማ በጣም ተናደጠ ተበሳጨ ከዛ ዑባዳን አስጠራ እና ለምንድ ነው ይህን ያደረግከው ያደረክበትን ምክንያት ካልነገርከኝ እቀጣሃለው በማለት ይነግረዋል ለዑባዳ ማለት ነው ከዛ ዑባዳ ወሬውን ጀመረ እኔ በመንገድ ላይ እየሄድኩ ባለሁበት ሰዓት ላይ ሱብሒ ደረሰብኝ ከዛ በኋላ ወደዛ መስጂድ አቀን ነው መስጂዱ ሙሉ አዛኑ ይሰማ ስለነበረ አቀነውና እና መስጂድ ውስጥ ገብቼ ሰላት እየተጠባበቅኩ ባለሁበት ሰዓት ላይ ኢማሙ መጣ። ከዛ በኋላ ኢቃም አደረገ፣ ሙአዚኑ ማለት ነው። ኢማሙ ጀመረ ሰላቱን፣ እኛም ከኋላ መከተል ጀመርን ማለት ነው። ከዛ በኋላ እያሰገደን ባለበት ሰዓት ላይ ሱረቱል ፋቲሃን ጨርሶ ሱረቱል በቀራ ጀመረ። ሱረቱል በቀራ ሲጀምር በቃ የተወሰነ አንቀጽ ቀርቶ ሊያሰግደን ፈልጎ ነው እያልኩ በውስጥ እያሰብኩ ባለሁበት ሰዓት ፈጽሞ ሰውየው ሊያቆም አልቻለም። ያቆመው የት ቦታ ላይ ነው? ሱረቱል በቀራ ሙሉ ለሙሉ ጨርሶ ነው ያቆሙ በአንድ ረካዓ ማለት ነው። ሱረቱል በከራ ማለት ከሀያ ምናምን ሉክ በላይ ነው። እንግዲህ አስቡት፣ ያንን ሁሉ ቀርቶ ነው በአንድ ረካዓ ላይ እያሰገዳቸው ያለው ማለት ነው። ከዛ በኋላ ሙተወኪልም ኦባዳን እያዳመጠው ነበረ። ኦባዳም ቀጠለ ከዛ ሩኩ አደረገ ከዛም ስጁድ አደረገ። ተነሳ ተነስቶ ደግሞ ሁለተኛው ረካዓ እያሰገደን ባለበት ሰዓት ላይ ሱረቱል ፋቲሃ ጨረሰና፣ በዚህ ሰዓትማ ፈጽሞ ሌላ ረጅም የሆነ ሱራ አይቀራም። ምክንያቱም ቅድም ረጅም ሱራ ስለቀራ አሁን ሱረቱን ኢኽላስ ነው ሊቀራ የሚችለው ያልኩ ያሰብኩ ባለሁበት ሰዓት ላይ ኢማሙ ግን ሱረቱ አል ኢምራን ጀመረ። ሌላ ደግሞ ረጅም ሱራ ማለት ነው። አል ኢምራንን እንደምንም እንዲጨርስ አድርገን እኛም ታግሰን ጨረሰ። ሰላቱን ጨርሶ መጨረሻ ላይ ወደኛ ዞረ ይላል። ወደኛ ከዞረ በኋላ ሌላ ሶስተኛ የሚያናድ ነገር ያደረገው ምንድን ነው? ኦ አፉ በሉኝ እኔ ጦሃራ አልነበርኩም ለካ፣ ሰላታችሁን እንደገና ድገሙ፣ በሚል ሰዓት በጣም ተበሳጨው ተናደድኩ። በሰዓቱ ጊዜው አልፏል፣ ፀሐይ እየወጣ ባለበት ሰዓት ነው ሰላቱ ያለቀው። ስለዚህ እነዚያ ሰዎች ሁሉ ሰላታቸውን እንዴት እንዲመልሱ ይጠብቃል ደግሞ ብዬ ተነሳሁና ሳላቀው ፊቱን ሰጥቼ መታውት ይላል። እንግዲህ በዚህ ሰዓት ታዲያ ሙተወኪል በጣም ገረማቸውና መሳቅ ጀመሩ። እዚህ ላይ የረሱል ሰለላሁ ዐለይሂ ወሰለምን ሐዲስ፣ የረሱል ሰለምን ተግባር ነው ይህ ሰው የተቃወመው ማለት ነው። በዚህ ሰዓት አደብ ማስያዝ በጣም ወሳኝነት ያለው ጉዳይ ነው። ምክንያቱም ከአንድ ሰው በላይ ብዙ ሰዎች ሊከበሩ ይገባል። በአንድ ሰው የተነሳ ብዙ ሰዎች ሊጉላሉም አይገባም። ሰዎችም ሰላተል ጀማዓ እንዳይሰግዱ እንዲጠሉ የሚያደርግ ተግባርን አንድ ኢማም ሊያደርግ አይገባም። ረሱል ለላሁ አለይሂ ወሰለም ጊዜ ሙዓዝ በጣም ረዥም ረዥም አንቀጾችን እየቀራ ነው የሚያሰግደን፣ ያ ረሱሉላ ሌላ ሰው ወይም ተኩልን በማለት ወደ ረሱል ሰለም ሰዎች በሚመጡባቸው ሰዓት ነቢ መሐመድ ስ ለም ሙዓዝን አስጠሩና አፈታኑን፣ አንተ ያ ሙዓዝ፣ አንተ ሰዎችን የምትፈትነ እንዴ ሙዓዝ ሆይ በማለት ረሱል ሰለም ተቆጥተውታል በሰዓቱ ማለት ነው። ስለዚህ አንድ ኃላፊነት የተሰጠው ኢማም ፊት ለፊት ላይ በሚቆም ሰዓት የራሱን ስሜት ወይም እሱ የሐፈዘውን ቁርአን ሁሉ ለመጨረስ መሞከር ሳይሆን ሳይሆን ከሱ ኋላ ያሉ ደካማ ወይም ህፃናት ወይም ሴቶች ወይም ደግሞ ፀሐይ ላይ የቆሙ ወይም ዝናብ ወይም ብርድ እየመታቸው ያሉ ሰዎች እንደሚኖሩ እያሰበ ነው ማሰገድ ያለበት፣ ማለት ነው። ከመእሙም በላይ ኢማም ነው መጨነቅ የሚኖርበት። ኢማም ማለት የሁሉም ሰዎች ኃላፊ ማለት ነው። ኃላፊነትን መውሰድና መሸከም ደግሞ ትልቅ የሆነ ኃላፊነት ስለሆነ አማናውን እስከ መጨረሻ መጠበቅ ይኖርበታል። ለዚህም ነቢ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ምን አሉ? አዩሃናስ፣ እናንተ ሰዎች ሆይ እነ ሚንኩም ፊሪ ከእናንተ መካከል እኮ ሰዎችን የሚበታትኑ አሉ በማለት ይናገራሉ። ሰዎች ወደ ጀምዓ ሰላት መተው በሚሰግሉ ሰዓት ስራ ሳይኖራቸው ቀርቶ ሳይሆን ሰላቱ ከስራው የበለጠ መሆኑን በአዛን ውስጥ ስለተገለጸላቸው ሊሆን ይችላል። ስለዚህ እንደዚህ አይነት ሰዎች ደግሞ በፍጥነት ወደ ስራቸው እንዲመለሱ፣ በፍጥነት ወደ ቤታቸው እንዲገቡ ሊያስፈልግ ስለሚችል ብዙ ሀጃ ያለባቸው ሰዎች ሊሆኑ ሰላት የሚያሰግድ የሆነ ኢማም ማሳጠሩ ግዴታ ይሆናል ማለት ነው። ረሱል ሰለላሁ ዓለይሂ ወሰለም ትእዛዛዊ የሆነ መልእክትም ተናግረዋል አዩኩም አመናሰ አምናሰ ፈልዩ ኸፊፍ ከእናንተ መካከል እኮ ሰዎችን ሊያሰግድ ፊት ለፊት ላይ ከቆመ ሊያሳጥር ሊያሳንስ ይገባዋል በማለት ነቢ ሙሐመድ ይናገራሉ። ረዥም አንቀጽ መቅራት እውቀት አይደለም፣ ጅህልና ነው። ረዥም አናቅጽቶችን እየቀሩ ከማሰገድ ይልቅ አጠር አጠር አድርጎ ሰዎችን ማሰገድ ነው እውቀት ማለት። ሰላም ዓለይኩም ወረሕመቱላህ።